በመስክ ምልከታው ላይ የተገኙት የደቡብ ኢትዮጵያ ክልል ግብርና ቢሮ እርሻ ዘርፍ ኃላፊ አቶ አድማስ አወቀ በክልሉ በእርሻ ወቅት የሚያስፈልገውን የምርጥ ዘር አቅርቦት ከፕሮጀክት ጋር በመቀናጀትና ና ቢሮ በሚያደርገው ጥረት አምሳ በመቶውን በራስ አቅም ለመሸፈን እየተሰራ ይገኛል ብለዋል። ግብርና ምርምር ዘር ገዝቶ እኛ ደግሞ እንደ ቢሮ ማራበሪያ ገዝተን ለሁሉም ኤፍ ኤስ አር ፒ ዘር ብዜት በሚሰሩባቸው አካባቢዎች ላይ በተናበበ ሁኔታ ምርምር ጋር ዘር አለ እውቀት አለ ሀብት እነሱ ጋር እውቀት ሀብት አለ። ስለዚህ ያንን ተጠቅመን ዘር ብዜት ስራ ካለን ፍላጎት አንጻር በቂ ዘር ከዚህ በፊት ሲቀርብ አልነበረም። አሁን ከ2017 ጀምሮ በቂ ዘር እንደ ክልል እያቀረብን እንገኛለን። በ2018ም በተለይ ከ2500 ሄክታር በላይ ማሳ ላይ የተለያዩ ሰብል ዘር ብዜት ስራ ሰርተን ከ50 ሺህ ኩንታል በላይ ዘር ለመሰብሰብ አቅደን እየሰራ እንገኛለን። የአርባ ምንጭ ግብርና ምርምር ማዕከል ዳይሬክተር ዶክተር ቱማ እየለ በበኩላቸው ማዕከሉ በምርምር የተገኙ ቴክኖሎጂዎችን 65 የተጠናቀቁ ፕሮጀክቶችን ለተደራጁ ማህበራት ማስተላለፍ መቻሉን ጠቁመዋል። እዚህ 38 ሄክታር የተሻሻለ ጤፍ ቴክኖሎጂ ስራ ሰርተናል። ከዚህ እስከ ታች ቆላው ድረስ ተያይዞ ነው ያለው። ቀበሌያትም ተያይዞ ነው ያሉት። ስራውም ተያይዞ ነው ያለው። ቆላማ አካ ያሉት ማንሳትም ጀምሯል። አንድ ሄክታር ድንች አዲስ በተሰጠ ማሳ ላይም ምርጥ ዘር የተሻሻለ ድንች ዘር አለን ሀያ አርሶ አደሮች አብካቶ ዘር ምርጥ ዘር የተሻሻለውን ሰተናል። በተመሳሳይ ሁኔታ ሀያ ሴት አርሶ አደሮች ደግሞ ዶሮ እርባታ የተቀናጀ የዶሮ እርባታ ስራ ሰተናል። በምርምር ስራ በኩልም ሳውላ ማዕከል ቀጣይ የምናስረክባቸው እየሠራን በእጃ ያለው የሰብል ምርምር አስራ ስድስት የእንስሳት ምርምር ስምንት የተፈጥሮ ሀብት ምርምር ሰባት። አግሪካልቸር ኢኮኖሚክስ ስድስት ፒኢዲ ስራዎች አምስት እና ዘር ብዜት ስራዎች ወደ ዘጠኝ የሚሆኑት አሁን ስራ ላይ ናቸው። የባስኬቶ ዞን ዋና አስተዳዳሪ እጩ ዶክተር ሳሚኤል ደሳለኝ በበኩላቸው ለግብርናው ምርትና ምርታማነት እድገት ማህበረሰብ አቀፍ የምርጥ ዘር ብዜትና የቴክኖሎጂ ሽግግር ስራዎች ወሳኝ መሆኑን ገልጸው በዚህ ዘርፍ የግብርና ፕሮጀክቶች ድጋፍ እንዲቀጥል ዞኑ አስፈላጊውን ድጋፍ እንደሚያደርግ አረጋግጠዋል። ማህበረሰቡን አቅፎ የቴክኖሎጂ ሽግግሩንም ሳይንሳዊ አሰራሮችንም በሙሉ በአይናቸው እያዩ እዚሁ ዴሞንስትሬት የሚያደርጉት ስለሆነ ለቀጣይ በራሳቸው ጊዜ እንደዚህ አይነት ተመሳሳይ ስራዎችን በመስራት በተለይ አሁን ላይ አገራችን የተጋረጠባትን የምግብ እጥረት ችግር ለመቀነስ ምርትና ምርታማነትን ለመጨመር ያለው ፋይዳ እጅግ በጣም ከፍተኛ መሆኑን እንረዳለን። ስለዚህ በኤፍኤስአርፒ ፕሮግራም አሁን እየተሰሩ ያሉ ስራዎችን እኛም እንደ ዞንም የላስካ ዙሪያ ወረዳ ግብርና ጽህፈት ቤትና አስተዳደርም በጋራ በመሆን እንደዚህ አይነት ስራዎችን በስፋት ይዘን የምንቀጥል ይሆናል። በሁለቱ ዞኖች የታየው የምርምር ውጤት የሆነው የምርጥ ዘር ብዜት ምርታማነት የጋራ ርብርብ ውጤት መሆኑን የተናገሩት የደቡብ ኢትዮጵያ ክልል ግብርና ምርምር ኢንስቲትዩት የሳውላ ማዕከል ዳይሬክተር አቶ ተፈሪ ያሽኔ የሳውላ ማዕከል ይበልጥ ተደራጅቶ ወደ ስራ እንዲገባ ክልሉ ልዩ ድጋፍ እንዲያደርግ ጥሪ አቅርበዋልም። ሳውላ ማዕከል ለጎፋ ዞንም ለባስኬቶ ዞንም ቀረብ ብሎ ስላለ አሁን ያለበት የባለሙያ ችግር የአደረጃጀት ችግር ቢያሟላ የተሻለ ነገር መስራት እንደሚቻል ነው። ሰውላ ላይ የሰራ ነው ማለት ቦርዳ ምርምር ጣቢያ ላይ የተሰራ በጣም ምርጥ ስራ አለ። ማሾ ዘር የማባዛት ስራ ማለት ነው። የደቡብ ኢትዮጵያ ክልል ግብርና ምርምር ኢንስቲትዩት ምክትል ዳይሬክተር ዶክተር ያሲን ጎአ በየዞኖች የምርምር ጣቢያዎች የሚለማው ምርጥ ዘር የላቦራቶሪና የተለያዩ ሳይንሳዊ ፍተሻዎችን ሲያልፍ ከየዞኖቹ ባለፈ ለሌሎችም አጐራባች ዞኖች ጭምር የሚከፋፈል መሆኑን ጠቁመዋል። ለምርምር የተሰጠው ማንዴት ምንድን ነው? ትልቁ አራቢ ዘር ቅድመ መስራች ዘር፣ መስራች ዘርን ብቻ ስናባዛ ነበር። ነገር ግን የክልሉ ድማንት አዳጊ የህዝባችን የቴክኖሎጂ የምርጥ ዘር አጠቃቀም እየጨመረ በመምጣቱ ያንን ለማሳካት ስንል መሬት ላይ የወረደውን በጋራ እናያለን። ገንቢ አስተያየት ከእናንተ እንወስዳለን። እንደ ምርምር ለምርምር የሚሆኑ አጀንዳዎቹን ይዘን ለብዜትም ጥሩ አጀንዳ የሆኑትን ግብዓቶችን እንሰበስባለን። ስለዚህ ሁላችሁም የነቃ ተሳትፎ እንድታደርጉ። በዘርፉ የተሰማሩ የተደራጁ አርሶ አደሮች እንደተናገሩት ከምርምር ምርጥ ዘር እርሻው ሂደት የተሻለ ልምድ ልውጥ ማግኘታቸውንና የኢኮኖሚ ተጠቃሚ መሆናቸውን ተናግረዋል። በመጨረሻም የኢንስቲትዩቱ አመራሮች የአርባ ምንጭ እንዲሁም የሳውላ ማዕከል ምርምር ባለሙያዎችና አመራሮች በሳውላ ከተማ ቦርዳ ቀበሌ የሚለማውን የማሾ ምርጥ ዘር ማሳ ጎብኝተዋል።